ፍቅር በሂጃብ አሸብርቃ መጥታለች። እኔም ጓደኛዬ አስፈጥራለሁኝ ከማን አንሳለሁ ብላ አባያ ከላይ እስከታች ግጥም አድርጋ በአማረ መልኩ ለብሳ ብቅ ብላለች ማለት ነው። እንግዲህ ማታ ይጠብቁኝ ብላለች። እንግዲህ ወንድሟ ነው፣ ጓደኛዋ ነው፣ ጎረቤቷ ነው ወይስ ደግሞ አዲሱ ፍቅረኛዋ ነው የምናየው ይሆናል ማለት ነው። በጉጉት ጠብቁት እላቸዋለሁኝ እንግዲህ አንዳንድ ኮሜንቶች እንግዲህ ገና ያው መጨረሻው እስከምናየውም ድረስ ግማሾቹ ኮረጃ ከሩታ ኮረጃሽ ነው ብለዋታል። ግማሾቹ ደግሞ አይ እሷ በየዓመቱ ትለብሰዋለች በየዓመት የዛሬም ዓመት ከፉፉ ጋር ነበረች ትለብሳለች። ግማሹ ደግሞ አይ ምን ምን ልሁን ብላችሁ ነው አንዳችሁ ከአንዳችሁ ምትቀናኑ። አንዳንዶች ደግሞ በሩታ ትቀኝባታለሽ ወይ፣ እሷ በሂጃብ አሸብርቃ ስለመጣች ነው ወይ አንቺም የመጣሽው ብለዋታል። ማለት ነው እንግዲህ ዛሬም እሷም እንግዲህ ሙስሊም ወንድሜ ወይም ጓደኛዬ በሁለት ይሆናል የምናየው ይሆናል አስፈጥራለሁ ብላ እንግዲህ አሸብርቃ መጥታለች። እንግዲህ ከፍጡር በኋላ ነው ፕሮግራሙ ሁላችሁንም ጠብቁ። እስቲ በዛውም እንግዲህ ማነው የምንለው ነገር እናውቃለን። አብረሽ ገደል ገባ በሉት እንግዲህ፣ ሩታም ትተዋለች። ሩታም አልፈልግም እንግዲህ ብላው ትተዋለች። ወደ ፍቅር መለሳለሁ ሲልም ፍቅርም አዲሱን ይዛ ከች ብላለች። እንግዲህ እምናይ ይሆናል የነዚህ መጨረሻ ማለት ነው። እስከ መታው ድረስ እንግዲህ በጉጉት ጠብቁ። በነገራችን ላይ ሂጃቡ አምሮባታል ማለት ነው። ያምራል ሂጃብ እኮ ለሴት ልጅ እኮ እውነት ለመናገር በጣም ነው። ብቻ በየትኛውንም ሃይማኖት ያው የተስተካከለ አይነት አለባበስ መልበስ ውበት ነው። በተለይ ደግሞ በአሁኑ ሰዓት ደግሞ በጣም ነው የሚያምረው። ሲብዙ እህቶች አለባበሳቸው ከላይ እስከ ታች ግጥም ብለው ለብሰው የራሳቸው ፒውር የሆነ መልካቸው ቢዘው ሲመጡ የመጨረሻ ነው የሚያምሩት። እንግዲህ ፍቅርም አምሮባታል፣ ግን ማን ነው ይዛው የመጣችው የሚለው ደግሞ እንግዲህ አዲሱ ፍቅረኛዋ ነው ዘመዷ ነው የምናይ፣ ይሆናል እንግዲህ ያው፣ አሁን አብር ሲያይ እንግዲህ አላቅም። ከሩታም በአንዱ ለየለት ከፍቅርም በአንዱ ይለይለታል ማለት ነው እንዳለችው ኮሜንተሯ። እስቲ ለራሱ ጊዜ በዛው ጥሙና ጊዜ ይሰጣል። ለማንኛውም የሚመቻችው እስከ ማታ እንጠብቅላቸዋለሁ። ቻው